በወያኔ ዘመን የተቃውሞ ሰልፍ የሚወጡ ፖለቲካ ፓርቲዎች ነበሩ እና ከሰልፉ በኋላ ወሬ ሲያወሩ አሉ እንደኔ የዛሬው ሰላማዊ ሰልፍ ምናምን ሲባሉ ያው እጃችንን አፍታተን ተመልሰን መጥተናል ይሉ ነበር አሉ ትግሬን እየገደል ኦሮሞን እየገደል አማራን እየገደል ስልጣንን መቀጠል አችልም አብይ አህመድ አብይ አህመድ መስት ጎ ገና ስቶፕ አማራ ጄኖሳይድ ይሄ ከጉርምስና አንድ ሁከት አንድ መድረክ ላይ ስቴዲየም ላይ ምናምን ሂዶ ወይ ካፌ ውስጥ ወይ የሆነ መጠጥ ቤት ውስጥ ሂዶ ከሚረብሽ ሰካራም ያልተናነሰ እንቅስቃሴ ነው። በዚህ አይነት ሁኔታ የሚመለስ ጥያቄ አለ ወይ? ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ፍሪ ክርስቲያን ታደለ የአማራን ሕዝብ እንወክላለን ብለው ጫካ የገቡት ሰዎች ከህወሀት ጋርና ከሻእቢያ ጋር ተመሳጥረን አብረን እንሰራለን ሲሉ የአማራ ተወካዮች እንዳልሆኑ በጋር ተናግረዋል። በኮታ ነው የተሾሙት? አይደለም። በኮታ ክርስቶስ? እንዴት ነው በመንፈስ ቅዱስ አይደለም እንዴ የሚሾሙ? አሁን እነዚህ አባቶች እሺ፣ የሀገራዊ ምክክር ኮሚሽኑ የመንግስት ተለጣፊ ነው ይባል፣ እነዚህ ሃይማኖት አባቶች ምን አርጉ ነው የሚባሉት? አልጠየቅንም። ፍሪ ይልቀቅ። አብይ አህመድ መስት ጎ፣ አብይ አህመድ መስት ጎ የፋኖ ታጣቂዎች የምትሏቸው አሸባሪዎች እያሉ ያሉት አራት ኪሎን ካልሰጣችሁን አንደራደርም ነው። መንግስት አራት ኪሎን ይስጣቸው ይውጣ ከአራት ኪሎ። ጥያቄያችሁ እሱ ነው። ነፍጥ አንስቶ መሳሪያ ይዞ አልደራደርም፣ አልነጋገርም አራት ኪሎን ካልሰጣችሁን የሚል ደንቆሮ ቡድን ጋር እንዴት ሆኖ ነው ጦርነት የሚቆመው? መፍትሄ ካላችሁ ለዚህ መፍትሄ ንገሩን። ከዛ በተረፈ አታደንቁሩን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን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 የሀገራዊ ምክክር ኮሚሽኑ በውጭ ሀገር እያደረገ ያለውን እንቅስቃሴና በውጭ ሀገር የሚኖሩ ዳያስፖራዎች ኢትዮጵያውያን እና ትውልደ ኢትዮጵያውያን ብለን ተብለው የሚጠሩት ማለት ነው። እነሱ በምን አይነት ሁኔታ ይህን የሀገራዊ ምክክር ኮሚሽን እየተቀበሉት ነው የሚለውን እና እስካሁን የተሰሩ እንቅስቃሴዎች እና የዳያስፖራው ምላሽ ምን ይመስላል በሚል ርዕስ አጠር ያለ ፕሮግራም ይዤላችሁ መጥቻለሁ። ከፕሮግራሙ ጋር መሆን መልቲ ሚዲያን ላይክ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ እያደረጋችሁ እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ አሁን 2018 ዓ ምት ከገባበት ጊዜ ጀምሮ በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር የተለያዩ ጥያቄዎችን ለማሰባሰብ እና በዛ የሚኖሩ ኢትዮጵያውያን ሀሳብ ለመቀበል በተለያዩ የአሜሪካ እና የአውሮፓ ሀገራት እንቅስቃሴ እያደረገ እንደሆነ ይታወቃል። ይሄ ሀገራዊ ምክክር ኮሚሽን እንግዲህ በኢትዮጵያ ኢትዮጵያውያን ለረጅም ዘመናት ሲከራከሩባቸው ሲለያዩባቸው ሲጣሉባቸው እና ሲነታረኩባቸው የነበሩ ጥያቄዎችን ወደ አንድ መድረክ በማምጣት የሁሉንም ኢትዮጵያዊ ጥያቄ እንደ ግብዓትነት በመቀበል ሁሉንም ኢትዮጵያዊ የሚያስማማ ጉዳይ እንዴት መፍጠር ይቻላል፣ በሚያለያዩን ነገር ግን ተነጋግረን ልንፈታቸው ሲገባ ውለው ያደሩ ጉዳዮችን ለአንዴና ለመጨረሻ ጊዜ እልባት ለመስጠት እየተንቀሳቀሰ ያለና የተደራጀውም ለዚሁ ዓላማ እንደሆነ ይታወቃል። እነዚህ ሰዎች የራሳቸው የሆነ ስራ ያላቸው በሀገርም በውጭም የተከበሩ በየትኛውም ዓለም ላይ ተንቀሳቅሰው ቢኖሩ አእምሮቸውን ሽጠው መኖር የሚችሉ የተከበሩ ምሁራን ኢትዮጵያውያን ናቸው። እነዚህ ሰዎች ይህን ጥያቄ፣ የኢትዮጵያውያንን ጥያቄ ለመቀበል በየትኛውም አካባቢ በኢትዮጵያ ውስጥም ከኢትዮጵያ ውጭም አሁን እያደረጉት እንዳለው በማንኛውም አካባቢ ሲንቀሳቀሱ እነዚህን ሰዎች አክብሮ መቀበል ኢትዮጵያዊ ጨዋነት ነው ብዬ አስባለሁ። ነገር ግን አሁን ትላንት ከትላንት ወዲያ የተመለከት ነው። እነዚህ ውጭ ሀገር ሂደው በውጭ ሀገር ያሉ ኢትዮጵያን እናናግራለን ብለው የሀገራዊ ምክክር ኮሚሽኑ ኮሚሽነሮች በሄዱባቸው አካባቢዎች ላይ አብዛኛው ኢትዮጵያዊ በጣም በሰለጠነ መንገድ በጣም ስነ ስርዓት ባለው መንገድ ተቀብሎ ጥያቄዎቻቸውን እያቀረቡ በአጀንዳነት እንዲያዝላቸው እያደረጉ ያሉ ኢትዮጵያውያን ያሉበትን ያህል አንዳንድ ደግሞ በዚህ በዘር ፖለቲካ ተለክፈው የተለያዩ እንቅስቃሴዎችን በማድረግ የሀገራዊ ምክክር ኮሚሽኑን ስብሰባ ወይም ደግሞ እያካሄደ ያለውን ሁነት ለማወቅ የሚሞክሩ አንዳንድ ሰዎችን ተመልክተናል። በዚህ ደረጃ የሀገርን አላማና አጀንዳ ይዘው ውጭ ያሉ ዲያስፖራዎች ይመለከታቸዋል፣ ኢትዮጵያውያን ናቸው፣ የእነሱን ጥያቄ እንቀበላለን ብለው በመጡ ሰዎች፣ በታላላቅ ሰዎች መካከል እንዲህ አይነት ሁከትና ረብሻ መፍጠር ግን አንደኛ መድረኩን አይመጥንም። የትኛውን መንግስት ባለስልጣን አይደሉም እነዚህ ሰዎች። ብልጽግና ናቸው እንደዚህ ናቸው ና ይሄ ተራ የወረደ ፖለቲካ በሰለጠነ ዓለም ዓለም ከሚኖር ሰውም አይጠበቅም። ሲጀመር ሰዎቹ እንዴት እንደተመሰረቱ፣ እንዴት እንደተቋቋሙ፣ የመጡበትን ሂደት ከጅምሩ ጀምሮ ከአምስት ከስድስት ዓመት በፊት እንዴት እንደተቋቋመ ይሄ ምክክር ኮሚሽን ዞር ብሎ ወደ ኋላ መመልከት ይቻላል። ከመንግስት ጋር የሚያገናኛቸው ምንም አይነት አጀንዳ የላቸውም። ገንዘብ ፈንድ የሚንቀሳቀሱበትን ፈንድ እንኳን ከተለያዩ ለጋሽ ድርጅቶች ፈልገው የሚንቀሳቀሱ ሰዎች ናቸው። ስለዚህ ልክ እንደ አንድ የመንግስት ባለስልጣን የመጣውን ያህል እኔ አንድ የመንግስት ባለስልጣን መጥቶ የመንግስት ባለስልጣን ላይ እንደዚህ ቢጮሁ ትክክል አይደለም፣ አግባብ አይደለም። ነገር ግን ኦኬ ባለስልጣን ስለሆነ የመንግስት ሊባል ይችላል። እነዚህ ሰዎች ግን የሀገርን አጀንዳ ይዘው የመጡ በስተርጅና እድሜያቸው ትልቅ ኃላፊነት ተሰጥቷቸው እየደከሙ እየሰሩ ያሉ ሰዎች ናቸው እና በዚህ ደረጃ በጋጠ ውጥነት የሚደረግ እንቅስቃሴ ምን ለውጥ ሊያመጣ ይችላል? ሲጀመር ለምንድን ነው እነዚህ ሰዎች በሰለጠነው ዓለም እየኖሩ የሰለጠነ አመለካከት ይዞ መንቀሳቀስ ያልቻሉት? ምንድን ነው? አሁን ትላንትና በነበረው ስብሰባ ላይ የሆነውን ሁነት ስንመለከት በስነ ስርዓት ሰው ቦታ ቦታውን ይዞ የምክክር ኮሚሽኑ አመራሮች ቦታቸው መድረካቸው ላይ ተቀምጠው ውይይት እያደረጉ ባለበት ከመሃል ያሉ ሰዎች ተነስተው መበጥበጥ ጀመሩ። ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም። አብይ አህመድ አብይ አህመድ መስት ጎም ገና ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ፍሪ ክርስቲያን ታደለ ፍሪ ክርስቲያን ታደለ አልጠየቅንም ገና አልጠየቅንም ፍሪ ይልቀቅ አብይ አህመድ መስት ጎ

አብይ አህመድ መስትጎ አብይ አህመድ ኪለር ፍሪ ክርስቲያን ታደለ ተጠያቂ ኖት አብረታለሁ። ተጠያቂ ኖት ተጠያቂ ናችሁ፣ እያንዳንዳችሁ ሕፃናት፣ በሴት ሕፃናት በድሮን እየተገደሉ፣ ሕፃናት በድሮን እየተገደሉ። ስቶፕ አማራ ጄኖሳይድ ኖ አማራ ጄኖሳይድ አሁን እዚህ ስብሰባ ውስጥ ያሉ ሰዎች በእርግጠኝነት አብዛኛው ሰው ተቀምጦ፣ እንደውም እነዚህ የሚጮሁትን ሰዎች በጣም አግሬሲቭ ሆኖ ለማስወጣትና በብስጭት ሲመለከቷቸው እንደነበርም ሲናገሯቸው እንደነበርም እየተመለከትን ነው። ሲቀጥል እንደዚህ አይነት የውይይት መድረክ ጥያቄ ካላችሁ አምጡ ብለው የመጡት ነው ሰዎች ጥያቄያችሁን አምጡ እንወያይበት። ችግር ካለ ተወያይተን እንፍታው። አብዛኛው ህዝብ የደገፈው ሐሳብ፣ ተቀባይነት ያገኘው ሐሳብ አሸናፊ እንዲሆን ነው እየሰራን ያለ ነው ብለው ጥያቄ ለመቀበል በመጡ ሰዎች መሃል ጥያቄህን አንስተህ አጀንዳ እንደማስያዝ እነዚህ ሰዎች ላይ ስለ ጮክ ስብሰባውን ስለ ረብሽ ቃስም አምስት ደቂቃ ሁለት ደቂቃ ለማይሞላ የሶሻል ሚዲያ ማራገቢያ የሚሆን ቪዲዮ ለመቅረጽ እንዲህ አይነት አሉባልታ ማራገብ ምንም ይጠቅም ነገር አለ። ይልቅንስ ጥያቄያችሁን ለመቀበል የመጡ ሰዎች ናቸው። ሰዎቹ ያን ጥያቄ በአጀንዳነት አስይዞ ውይይት እንዲደረግበት፣ ምክክር እንዲደረግበት ከዛ በኋላ መፍትሄና ምላሽ እንዲያገኝ። ይሄ የሀገራዊ ምክክር ኮሚሽን ደግሞ የማንንም ሀሳብ በበላይነት ለማስተናገድ እድልም የለውም፣ ኃላፊነታቸውም አይፈቅድም። የሁሉንም ኢትዮጵያዊ ሀሳብ በእኩልነት አምጥተው ኢትዮጵያውያን እንዲወያዩበት ነው የሚያደርጉት። በዛ ውይይት ካልተስማሙበት ህዝብ ድምፅ እንዲሰጥበት አድርገው በህዝብ ድምፅ ውሳኔ የሚቋጭ የሀገራዊ ምክክር ሂደት ነው። በዚህ አይነት የሰለጠነ ዓለም ላይ የሚኖር ሰው በዚህ ሀገራዊ ምክክር ኮሚሽን ካልተሳተፈ ምንድን ነው? በየትኛው ሐሳብ ላይ ነው የምትሳተፉት? ይሄ የዘር ፖለቲካ እንደዚህ አይነት ረብሻና ጩኸት በመፍጠር የራሳችሁን ጋጠወጥነት የራሳችሁን በሰለጠነ ዓለም እየኖራችሁ በጨለማ ውስጥ የምትኖሩ ሰዎች እንደሆናችሁ ማሳያ ነው። ይሄ ከጉርምስና ምስና አንድ ሁከት አንድ መድረክ ላይ ስቴዲየም ላይ ምናምን ሂዶ ወይ ካፌ ውስጥ ወይ የሆነ መጠጥ ቤት ውስጥ ሂዶ ከሚረብሽ ሰካራም ያልተናነሰ እንቅስቃሴ ነው። በዚህ አይነት ሁኔታ የሚመለስ ጥያቄ አለው ወይ? እንዴት ነው እዛ ዓለም ላይ የሚኖሩ ሰዎች ይሄ ነገር የማይገባቸው? አሁን እነዚህ ሰዎች የመንግስት ባለስልጣን ናቸው ምናምን ብለው እነዚህን የሀገራዊ ምክክር ኮሚሽን አባላት ዲስሪስፔክት ያደረጉ መስሏቸው ነው። ነገር ግን ይሄ የዲያስፖራ ግብረ ኃይል የሚባለው አካል እነዚህን ሰዎች ብቻ አይደለም፣ የሀገራዊ ምክክር ኮሚሽን አባላት ብቻ አይደለም የሚረብሹት፤ የሃይማኖት አባቶች እንኳን ሲሄዱ የሃይማኖት አባቶችን የሚሳደቡ ሰዎች ናቸው። ታረዱ ታረዱ፣ ይመልሱ፣ ይመልሱ፣ ይመልሱ አቡነ ይመልሱልን፣ አባታ ይመልሱ፣ አባታችን። ስለዚህ ኖ ኖ፣ በጭራሽ ማንም ያለቀሰ የለም፣ ማንም ያለቀሰ የለም፣ በጭራሽ ያለቀሰ የለም፣ ሲገደል ያለቀሰ የለም። በሃይማኖት የሄዳችሁት እናንተ

በኮታ ነው የተሾሙት? አይደለም በኮታ። ክርስቶስ እንዴ ነው በመንፈስ ቅዱስ አይደለም እንዴ የሚሾሙ? በመንፈስ ቅዱስ አይደለም እንዴ? እንደዚህ ነው የሚያወሩት ነዚያዎች፣ ታላላቅ የሃይማኖት አባቶችን እንኳን የማያከብሩ አላማቸው ምን እንደሆነ የማይታወቅ አሁን እነዚህ አባቶች እሺ የሀገራዊ ምክክር ኮሚሽኑ የመንግስት ተለጣፊ ነው ይባል። እነዚህ ሃይማኖት አባቶች ምን አድርጉ ነው የሚባሉት? ጥያቄ ካለ በቤተክርስቲያን መጠየቅ ባለባቸው የአባትነት ወግ ይጠይቃሉ፣ መንግስትን ይተቻሉ፣ ይወቅሳሉ። እንዳውም ከዛ አልፎ እኮ ውጭ ሀገር ያሉ የሃይማኖት አባቶች መንግስትን የእርስ በርስ ጦርነትን ሁሉ ሲቀሰቅሱ ሰምተናል። እነዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያሉ ታላላቅ ጳጳሳት ግን የመጡት ምዕመናንን አግኝተው የራሳቸውን የቤተ እምነት ጉዳይ ለማራመድ ነው የመጡት። የመንግስት አጀንዳ ይዘው የመጡ ይመስል እነዚህን ሰዎች በዚህ ደረጃ ማዋረድ እኔ ከኢትዮጵያዊነት ስነ ምግባር የሚጠበቃል ብዬ አላስብም። ሲቀጥል ደግሞ በዚህ አይነት ጩኸትና ልፍለፋ የሚገኝ መልስም የለም። እነዚህ ሰዎች ግን ምንድን ናቸው አሁን እንደዚህ? ይሄ ሲረብሽ የነበረው ልጅ አንዱን አይታችሁታል። ምንድን ናቸው፣ ምንድን ነው አላማቸው ካላችሁኝ ምንም አላማ የላቸውም። እነሱ ጉዳያቸው የትንሽ ደቂቃ ቪዲዮ አምጥተው ለቲክቶክ ግብአት የሚሆን ቪዲዮ መቅረጽ የሚፈልጉ እና በሶሻል ሚዲያ ላይ ልክ እንደ ጀግና መታየት የሚፈልጉ በዘር ፖለቲካ መጀገን መቼም ኢትዮጵያ ውስጥ ብቻ ነው ያለው። ዘረኛ ነኝ ብሎ ማውራት እንደ ኩራት የሚታይበት ሀገር ሆኗል። በጣም በሚያሳፍር ሁኔታ ዓለም የዓለም ዜጎች በሚኖሩበት ዓለም ላይ ከየትኛውም ዓለም ላይ መጥቶ አንድ ላይ በሕግ ጥላ ስር የሚኖሩ ዜጎች የሚኖሩበት ዓለም ላይ የሚኖሩት ሰዎች በዘረኝነት አረንቋ ውስጥ ተዘፍቀው እንደማየት የሚያሳፍር ነገር የለም። እና የቲክቶክ ቪዲዮ ቀርጾ የተወሰነች ደቂቃ መቀለጃ የምትሆን ልጅ እኮ ሲቀርጽ ፊቱን እያየ ፊቱን እያየ እንደዚህ እያየ ላይቭ ላይ ነበር የሚመስለኛል፣ አላውቅም። ላይቭ ላይ እያስተላለፉ ፖለቲካ ማራመድ የሚፈልጉ ተራጎረምሶች ናቸው። ስለዚህ ከቲክቶክ ግብአት ያለፈ ከቲክቶክ የተወሰነ ወሬ ማራገቢያነት ያለፈ ዘረኛ ነኝ ብሎ ራስን በዘረኝነት አረንቋ ውስጥ ከመክተት ያለፈ ራስን አልሰለጠንኩም ኋላ ቀር ነኝ ዛሬም በዘር ፖለቲካ ውስጥ ተዘፍቄ የምዳክር ድኩም ነኝ ብሎ ለማሳወቅ የሚደረግና የሚደክሙበት እንቅስቃሴ ነው። በዚህ አይነት ጩኸት የፈለክበት ኤምባሲ፣ የፈለክበት ቆንስላ ጽህፈት ቤት፣ የፈለክበት ቢሮ እና ሴኪሪቲ ካውንስል ደጃፍ ላይ ሂደት ስትንጫጫ ብቱል የሚመጣ ለውጥ እንደሌለ በ27 ዓመት በወያኔ ዘመን ተመልክተናል። ኢትዮጵያን 27 ዓመት ሙሉ በየኤምባሲው በር ላይ ተሰልፈው ምንም የፈየደላቸው እንደሌለ የውጩ መንግስት እነ ታማኝ በየነን ጠይቃቸው። በዚህ አይነት ሁኔታ ለውጥ አይመጣም። እኔ አንዳንድ ጊዜ በቃ መዝናኛ ነው እያደረጉት ያሉት እነዚህ ሰዎች፣ ምንም ለውጥ ይሰጡናል፣ ለውጥ ያመጣሉ፣ መፍትሄ ይሰጡናል ብሎ ሳይሆን በቃ መዝናኛ አንዳንድ ጊዜ፣ በወያኔ ዘመን የተቃውሞ ሰልፍ የሚወጡ ፖለቲካ ፓርቲዎች ነበሩ እና ከሰልፉ በኋላ ወሬ ሲያወሩ አሉ እንደኔ የዛሬው ሰላማዊ ሰልፍ ምናምን ሲባሉ ያው እጃችንን አፍታተን ተመልሰን መተናል፣ ነበራሉ ነበር። እጅ ከማፍታታት ያለፈ ሌላ ነገር፣ ሰልፊ ከመቅረጽ ያለፈ ለቲክቶክ ግብአት የሚሆን ነገር ከመቅረጽ ያለፈ የሚፈይድ ነገር መስራታት አትችሉም። ስለዚህ ወደ ራሳችሁ ብትመለሱ ጥሩ ነው ለማለት ያክል ነው። እነዚህ ሰዎች የሚጮሁት ምን ፈልገው ነው? በየኤምባሲው የሚጮሁ በፈለጉበት ቦታ ይጮሁ። ምንድን ፈልገው ነው የሚጮሁት? አሁን በአማራ ላይ የሚፈጸም ጄኖሳይድ ይቁም። ሲጀመር ጄኖሳይድ ትርጉሙ ካልገባችሁ ዲክሽነሪ ላይ ግቡና እዩ። የትግራይ ጄኖሳይድ እያሉ ያደነቆሩን አንሶ ደግሞ የአማራ ጄኖሳይድ እያላችሁ ጆሯችንን አታድሙን። ይሄ የጅል ጥያቄ ይዞ መጥቶ መልስ መጠበቅ ዝም ብሎ ጉንጭ አልፋ ወሬ ከማውራት ያለፈ የሚመጣ የሚፈይደው ነገር የለም። የፋኖ ታጣቂዎች የምትሏቸው የአማራን ሕዝብ እንወክላለን ብለው ጫካ የገቡት ሰዎች ከህወሓት ጋርና ከሻእቢያ ጋር ተመሳጥረን አብረን እንሰራለን ሲሉ የአማራ ተወካዮች እንዳልሆኑ በጋር ተናግረዋል። ይህንን እያያችሁ ዛሬም የአማራ ነፃ አውጪዎች ናችሁ ካላችሁ እናንተ ራሳችሁ በጨለማ የምትኖሩ ድኩማኖች ናችሁ። እናንተ ጋር ማውራት አያስፈልግም ብለን ነው የምናልፈው። አራ ምን ይደረግ ነው አሁን፣ የፋኖ ታጣቂዎች ጋር መንግስት ምን ያድርግ ነው ጥያቄው። የፋኖ ታጣቂዎች የምትሏቸው አሸባሪዎች እያሉ ያሉት አራት ኪሎን ካልሰጣችሁን አንደራደርም ነው መንግስት አራት ኪሎ ንስጣቸው ይውጣ፣ ከአራት ኪሎ ጥያቄያችሁ እሱ ነው። መሆን ይችላል እንደዛ። ይህን ጥያቄ ለእናንተ ነው መተው የምፈልገው። በሁለተኛ ደረጃ ጦርነቱ ይቁም ነው። እንዴት ይቁም ጦርነቱ? መንግስት አስር ሺህ ጊዜ የሰላማዊ ጥሪ አድርጓል። ሽማግሌ ልኳል። የሀገር ሽማግሌዎች፣ የሃይማኖት አባቶች ጫካ ድረስ ሂደው ለምነዋል። አንመጣም ብለው አንመጣም ማለት ብቻ አይደለም፣ ለማሸማገል የሄዱትን የሃይማኖት አባቶችና የሀገር ሽማግሌዎች አንበርክከው ገረፏቸው አሁንም መንግስት የሰላማዊ ጥሪ እጁን አላጠፈም። በሰላማዊ መንገድ በሰለጠነ መንገድ በጠረጴዛ ዙሪያ እንወያይ ኑ ነፍጣችሁን አውርዱና እንነጋገር ብሏል አንነጋገርም ያለ ሀይል ጋር ምን ይደረግ በሰለጠነው ዓለም እናንተ በምትኖሩበት ዓለም ላይ ልዩነት ሲኖር በህዝብና በመንግስት መሃል በፓርቲዎችና በሆኑ ቡድኖችና በመንግስት መሃል ልዩነት ሲኖር እንዴት ነው የሚፈታው በነፍጥ ነው የሚፈታው የአሜሪካ ነፃ አውጪ የሚባል አለ። አሁን ተቃዋሚ ስለሌለ ነው እንደዛ ነው። በእናንተ ሀገር ተቃውሞ የሀሳብ ልዩነት የሚፈታው በነፍጥ ብቻ ነው። ነፍጥ አንስቶ መሳሪያ ይዞ አልደራደርም፣ አልነጋገርም፣ አራት ኪሎን ካልሰጣችሁም የሚል ደንቆሮ ቡድን ጋር እንዴት ሆኖ ነው ጦርነት የሚቆመው? መፍትሄ ካላችሁ ለዚህ መፍትሄ ንገሩን። ከዛ በተረፈ አታደንቁሩን። እናንተ በምታደርጉት መንገድ የሚመለስ ጥያቄ የለም። ጦርነት ይቁም፣ ጦርነት ይቁም፣ ጦርነት እንዴት ይቁም ለሚለው ጥያቄ መልስ አምጡ ነው። ካልሆነ መሳሪያ ይዞ ነፍጥ አንግቦ ጫካ ገብቶ በመሳሪያ ጥያቄ ያስመልሳለሁ ብሎ ለወጣ ድኩም መልሱ ጥያቄው የሚመለስለት በመሳሪያ ነው። ያ በአፈሙዝ ጥያቄ ይዞ ለተነሳሰው የአፈሙዝ ምላሽ ነው የሚሰጠው። ከዛ ውጪ ሊሆን የሚችል እድል እንደሌለ ዛሬም ነገም ስትጮሁ ኖራላችሁ እንጂ የምታመጡት ነገር እንደሌለ ማረጋገጫ ልንሰጣችሁ እንፈልጋለን የምትሰሙ ወይም የሚገባችሁ ከሆነ ማለት ነው። ከዛው ውጪ በጩኸት በሁከት ፖለቲካ በረብሻና በግርግር የኢትዮጵያ ሰማይ ስር ሊፈጠር የሚችል ለውጥ እንደሌለ በአራት ነጥብ ከዘጋን ሰባት አመት ሆኗል። በሐሳቡ ወዳደራለሁ፣ የተሻለ ሐሳብ አለኝ፣ ከአብቹ የተሻለ ለኢትዮጵያ ሕዝብ የሚጠቅም ሐሳብና የአመራር ጥበብ አለኝ፣ ብቃት አለኝ የሚል ሰው ሐሳቡን አደራጅቶ ቡድኑን አደራጅቶ በተደራጀ የፓርቲ አካሄድ በሰለጠነ የምርጫ ፖለቲካ ለመወዳደር መምጣት ይችላል። ካልሆነ የውጭ ዜጎች ናችሁ እዛው ባላችሁበት ናችሁ፣ አትርሱን ኢትዮጵያን ለኢትዮጵያውያን ተውልን ማለት ነው የምንፈልገው። ለዛሬ ያዘጋጀሁት እነዚህን የውጭ ሀገር የዲያስፖራ አሸባሪዎች የሚባሉ ሰዎች የተመለከቱበት የቃኘሁበት ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲ ሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲ ሚዲያን